በፍቅር ያበረች ሴት ካሳየኸኝ እኔ የማይሞት ሰው አሳየሃለሁ ብሎ ይጀምራል ድምፃዊውም። ሴት ልጅ በፍቅር አታብድም፣ ምክንያቱም ሰው አታፈቅርም። እኔ እንደ ሌሎቹ ራሴን ምንድን ነው ወንድን ለመግዛት ወይም ደግሞ ፎሎር ለመሰብሰብ ወይም ደግሞ ቆንጆናት ቆንጆ ናት ለመባል በሰርጀሪ ተመጣጥሼ አብጄ የመጣው ሴት አይደለም። በአሁኑ ህይወቴ እንደዛ አይደለሁም። ልጄን እያሳደግኩኝ ነው። ከዚህ በፊት ግን አደገኛ ቆፋሪ ነበርኩ ካለች ሊያ። እኛ አሁን ያለፈ ታሪክን አምጥተን እንዲህ ለመነጋገር ምን ቤት ወጣንበት ገባንበት ከምትል እርጩበት፣ ጎርጉሩበት እኔ ተመችቶኝ አይደል ያደረኩት፣ አድርጉበት። ምን አባታችሁ ታመጣላችሁ። ሰላም ሰላም፣ የሀገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ ያዝናናሉ፣ እንዲሁም ቁም ነገር ያስይዛሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርግ የምትቻለው አብረን ፈታ ዘና እንላለን ማለት ነው። ለዚህ ቻናል አዲስ የሆናችሁ አሁን ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ ላይክ አድርጋችሁ ቪዲዮ እንዲጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮዎቹ እናልፋለን ማለት ነው። እስቴዲየም ምትገባ ቺክ ምናምን አፍቅረ ልትጀነጅናት ልክ ስልክ አንስታ ስትደውልላት አንስታ ዋስ የምታይ ሚስት ሲኖር ይላል በልተናል። በእውነት ያስደስታል፣ ግን በጣም የሚያሳስብ ነገር አለ፣ ትልቅ ጉዳይ አለ። ገብርኤል ማጋሬሽ ለማጨብጨቡ ይደርሳል ወይ? የምሬ ነው እስከዛ ያገግማለን። ባያገግም እንኳን እንዲያገግም ወይ ቁማር ብሏል እስቲ ንሹፎ አይደለ፣ ቁማር አይደለም። ቲቪው ድምፁ እየሰራ አይደለም። እሱ ነው ወስዶ ነው የመጣሁት። እየሰራ ነው እያዳመጥኩ ብታ አንድ ሺህ ብር አይሰራም። ይሄ ላፕቶፕ ተበላሽቷል። ማንም እየተጠቀምበት አይደለም እየተጠቀምኩበት ነው

ፋሚሊፋ ፈሽካ ብለን ወደ ሰርግ ልንሄድ ነው ዛሬ። መኪናችን እችትና ከባድ ሰርግ ነው ያለብኝ። ምንም ጉድ ነው ያመጣችሁብኝ። አሁን ስለዚህ እኔ ወደ ሰርጌ መጓዝ አለብኝ።

ይህ ቪዲዮ ግን የላክልኝ ሰው ማን ነው? ማን የላክልኝ? ተክሻለሁ። ተክሻለሁ። የድሬዲዮ አሰልጣኝ ሳይቅም ገብቶ የሰጠው አስተያየት ይላል። እስቲ እስቲ እስቲ አራተኛው ዳኛ ጋር ተነጋገር ነበር። ምንድ ነው ምክንያቱ? አው ዳኝነቱ በአጠቃላይ በጣም ነው የሚያሳዝነው እንኳን

በትላንትናው ዕለት ማለትም በለተሮብ ግራ የሚያጋባ በተለይም ሴቶችን በጅምላ የሚወቅስ አለፍ ብሎም ዘለፋ የሚመስል መልእክቱን አስተላለፈ። በፌስቡክ ገጹ ያጋራው ጽሁፍ ተከታዩን ይመስላል። በፍቅር ያበረች ሴት ካሳየኸኝ እኔ የማይሞት ሰው አሳየሃለሁ ብሎ ይጀምራል። ድምጻዊው ሴት ልጅ በፍቅር አታብድም፣ ምክንያቱም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅ ብቁነቱን ወይም ኳሊፊኬሽኑን ነው ማለትም ብር፣ ቁመናና፣ ደህንነት አለያም ፕሮቴክሽን፣ ይሄ ነው ዋና መለኪያው ይለናል አስጌ። ይሄ ደግሞ ፍቅር አይባልም። እስኪ ሀብታም ሴት አፈቀርኩ ስትል የሰማ አለ? የለም፣ አትልፉ። ምክንያቱም የብቃት አለያም የኳሊፊኬሽን ጥያቄ እሱ የለባትም። ምናልባት መውለድ የልጅ ፍላጎት ብቻ እንጂ። በተቃራኒ ወንድ ደግሞ ምንም ትሆን ምን መስፈርት የለውም፣ ብቻ በክብሩ አትምጣበት እንጂ ታዲያ ይህን መልክ ተከትሎ ብዙ ሴቶች ክብራችን ተነክቷል፣ እሱ የተካሄደ እንደሆነ ሁሉም ሴት እያለ መጻፍ አግባብነት የለውም፣ ለዛውም ብዙ ሺዎች የሚከተሉት አርቲስት ሆኖ በዚህ ልክ መፍረድ ከእሱ አይጠበቅም ይላሉ። በሌላኛው ጎን ደግሞ መግለጽ ማለት የፈለግነውን አልክልን ሲሉ በዛ ያሉ ወንዶች አድንቀውታል። ከጽሁፉ ስር በነበረው አስተያየት መስጫ ሀሳብህ ሀሳባችን ነው ሲሉ ተናግረዋል። ውስጥ ሻርክ ቢመጣብ ምን በመጀመሪያ የትኛው ውሃ ነው? አሁን አዲስ አበባ ሻርክ የሚኖርበት ውሃ ውስጥ አደለው ማለት ነው። ውቅያኖስ ውስጥ ሆኜ ማለት ነው፣ ወይም ደግሞ ትልቅ ባህር ውስጥ ሆኜ ማለት ነው። ግን እዛ ምን እሰራለሁ

ናቲ እየዘፈ ናቲ ማን ፓንዳ የሚባል ቤት ነው። ናቲ ማን እየዘፈነ ነው እና ምን አገባህ አልኩት። ቦክስ ሰነዘረብኝ። ሲሰነዝርብኝ በጣም ረጅም ነው፣ ቀለበት አርጎ ነው ነገር ሰነጠቀ። ይገን የለሉ ነገር በጓደኛዬ ብርጭቆ ሁለት ቦታ ፈለከትኩት። ከዛ እኔን አንጠልጥለው ጋትሎች እንደሚቀላቸው እሱን መያዝ አይችሉም። በጣም ሂዩጅ ነው። የአሜሪካ ኔቪ የነበረ ሰው ከዛ አንጠልጥለው የሚያወጡኝና እታች ደሞ ከወረድን በኋላ አለቀው ምናምን። ውጪ ደግሞ ከክለብ ውጪ ደግሞ አገኘሁት አንድ የፈነከትኩት ሦስት ቦታ ፈነከትኩት። ሁሉም ተኛ። በቃ ለሽብልክ ሽጉጡ ሳይ ጋርዱን ሊያገላግል የነበረው ማማት እንዴት ተኛ፣ ብቻ ቀረ ሲተኩስ እንዲህ ነው የምለው እና ባጠገቤ ጥይት ሁለት ሶስት የተኩሶብኛል፣ ነው የምነግርህ ታኩሬ

የስቲቭ ድምጽ ኮሮና በጣም ብሎ አይደል? እንዳላጠፋ። ስለ ዘፍና አታውሩ። ኧረ ፕሊስ ረፉ። ኧረ ረፉ። ባለሙያው ከውጭ ሆኖ ሲያያችሁ አፈር ነው የምትመስሉት። እኔ አይቻችሁ፣ ኧረ በመድኃኒዓለም ይህ ቪዲዮ ወጥቷልና ሊያሾት ተሸማቀቃለች ብላችሁ አስባችሁ የዛሬ ስድስት አመት እና የዛሬ አራት አመት አምስት አመት የተቀመጠ ቪዲዮ አውጥታችሁ እንደ ቢግ ዲላይ ታችሁ ስታወሩ እኔ ላብራራላችሁ የምመጣው ሌላ ነገር ወይም ተሳቅቄ ፈርቻ አይደለም። ጋይስ እንደምጠጣ እነግራችኋለሁ፣ እንደምሰክር እንደምሰከር፣ እንደማጭስ እነግራችኋለሁ። ማንም ምንም አያገባውም። ዛሬ እግዚአብሔር ይመስገን ልጅ ኮልኩ በኋላ ከዚህ ላይት መጥቼ ልጅ ማሳደግ ስጀምር በዚህ ደረጃ መታችሁ ሳቆ እንደዚህ እኔ እንደሌሎቹ ራሴን ምንድን ነው ወንድን ለመግዛት ወይም ደሞ ፎሎር ለመሰብሰብ ወይም ደሞ ወይ ቆንጆ ናት ለመባል በሰርጀሪ ተበጣጥሼ አብጄ የመጣው ሴት አይደለሁም። አሁንም ደግሜ ነግራችኋለሁ፣ በራሴ የቆምኩኝ በራሴ ጀግናው ነው እየኖርኩኝ፣ ምርጥ ሴት፣ ምርጥ አራዳ፣ ምርጥ እናት ነኝ። ይሄን ደሞ እንደሌሎቹ ልጅን ከልቼ የመጣው ሴት አይደለም። እንደሌሎቹ ሰው እንዲወደኝ ተጋግጬ የመጣው ሴት አይደለም። ይሄንን ማመን አይምሯችሁ ይመል ንግግር ስላወቅች ስላወራሽ አይደለም ታውቁ ስነግራችሁ፣ በራሴ ጥረት በራሴ ማንነት ከነ ድክመቴ ሚዲያ ላይ መጥቼ የተቀየርኩት ሴት ነኝ። አየንልሽ ሴት ጋር ጭበት ቪዲዮን ምን ችግር አለው? እርጭበት ወንድ ከሆንክ ከእርጭበት፣ ሴት ከሆንሽ ደግሞ ጎርጉሪበት። ምን ችግር አለው? ምን ችግር አለው? የሚያስረጭሽ ከሆነ እርጭበት፣ የሚያስረጭ ከሆነ እርጭበት። አትደነቅ፣ ለልህ ነው። በቃ አትደነቅ። አየነው፣ ወጣንበት፣ ገባንበት ከምትሉ እርጩበት፣ ጎርጉሩበት። እኔ ተመችቶኝ አይደል ያደረኩት? አድርጉበት፣ ምን አባታችሁ ታመጣላችሁ። የሰው ልጅ ሲባል ያው ብዙ ያለፉ ታሪኮች ይኖሩናል። እነሱ ታሪኮች በየጊዜው ወደፊት እየመጡ መቀጣጫ መሆን የለባቸውም። ፈጣሪ ቅር ያለውን የሰው ልጅ ቅር ላይል ምን ቤት ነው? በአሁኑ ሕይወቴ እንደዛ አይደለሁም። ልጄን እያሳደግኩኝ ነው። ከዚህ በፊት ግን አደገኛ ቆፋሪ ነበርኩ ካለች ሊያ፣ እኛ አሁን ያለፈ ታሪክን አምጥተን እንዲህ ለመነጋገር ምን ቤት ነን? ስለዚህ ሊያ አይዞሽ። ምን ታሪክ ገባን በኋላ ምን አደረግ ምን አደረግን ማለት መኝታ ክፍል ምን ይደረጋል? አብረን አደርነው። ምንድን ነው ያደረገው? አይ ጥያቄሽ አልገባኝም። እኔ እናንተ ተኛ፣ መቼም ቆመን አናድር። እውነቱን ንገረኝ። እኔ እኮ ሙሌ በቃ ሁሌ የምናገረው አለ የሚገርም በቃ ብቃቱ፣ ታለንቱ፣ ኮሜዲነቱ እጅግ በጣም ያዝናናኛል። በጣም መወደው ማክተር ነው በኢትዮጵያ ማለት ነው። ሙሌ እንግዲህ ሁላችሁ እንደምትወዱት እንደሚያዝናናችሁ እርግጠኛ ነኝ ማለት ነው። የሙሉ ዓለም ፊልም አንድም አልቀረኝም። ሙሉ ነው የሚያይችዋለሁ። እናንተስ? አይ ሙሉ አይ ሙሉ ኧረ አዳዲስ ፊልሞች ይዘህልና ምንም አላላከኝም። እግሬ ሥር እኮ ነው ያገኘው። ምን ማለት እባክሽ? እዚህ ውስጥ ገብቼ ነዋ። በሕልሜ ከዋሻ ለመውጣት ስዳክር ያደርኩት። እውነቱን ንገረኝ። ከማየት ውጭ ምንም አይ እሱን እንኳን እርግጠኛ መሆን አልችልም። በእንቅልፍ ልቤ ምን እንደማደርግ አላቅ።

በመላው ዓለም ስለ እነዚህ ነገሮች ይነገራል። በብዙ ሀገራት አፈታሪክ ታሪክ ውስጥ አሉ። ከየት መጡ? አርሴናል እንግዲህ ማክሰኞ ነት ሻምፒዮንስ ሊግ ለዋንጫ ለማለፍ አንድ ለዜሮ ተሸንፏል። መልሱን እንግዲህ ሮብለት እንጫወታለን። እንደምንገለብጠው ደግሞ እርግጠኛ ነኝ፣ አልጠራጠርም። እስቲ አርሴ ከሞን ሰአንድ ሁሉ ወይኔ በጣም ለናናቸው

እጀምራለሁ ገና እሷ እስኪገባት ራሱ ጌሙ ስለሚ እስቲ የዓመቱ ሮስት ይላል እንግዲህ። እነ ጓደኛሞች አስቴር ወደኛዋና ጀለሷ ተጠባጥበዋል። እስቲ እንመንትረዋ እኔ መነፅር ቢ፣ አንቺ ጭንቅላቴን ብሰጥሽ አትመልሽም። ኮመን ሴንሳችሁን ብቻ ነው የምትጠቀሙት። ብቻውን ሴንስ ኦርጋኗን እንኳን ይዛው ያልመጣች ሴት እንጂ እኔ ልሽ በአካላይ ነገር አልናገርም ብዬ ነው። ታይ ችግር የለም በመንፈስ ቢሆን ሲነግርሽ አንዱን ሴንስ አርገሽ መልሰሻል። አይ አይ ገባሽም። የፀጉር ሽያጭ አይደለም አርት ነው። እስኪ ዝም። አሁን የልጆች ጫማ ልጆችን ለመታደግ ነው። ችግሩን ነው የሚቀርፈው።

እንግዲህ ውድኔ ልዩ ቤተሰቦች የዛሬ ቪዲዮዎች የእነኝህን ይመስላሉ። በቪዲዮዎቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ አመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ እስከ መጠረስ እናንተ ውድኔ ቤተሰቦች ትናፍቁኛለች ማለት ነው። እስከዛ ጎላ እናንተ ሰላሙ፣ ጤናውን፣ ሁን ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆን ላችሁ ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ